ሰላም ሰላም ሰላም ሰላም። በመላው ዓለም የምትገኙ ኢትዮጵያውያን እንዴት እንዴት ናችሁ? አዳዲስ መረጃዎችን ይዘን ወደ እናንተ ከቻሳ ብለናል እና ራዲያ ልጆች ቢስ ነው ወይ ምንሽ ነው። እንግዲህ እንደምታውቁት ሁለቱ ትግሬ እየመጡ ነው። ሁለቱ ትግሬ እየመጡ ነው። ተያይዘው እየመጡ ነው። አንችላቸውም። ይሄ ያለ ነገር ነው። እንግዲህ እንዲህ የምናውቀው ነው። ሁለቱ ትግሬዎች ተጣሉ፣ ተደባደቡ፣ ሊጋደሉ ነው ስንል አንዲሁ ይሆኑ ነው እና እባካችሁ እባካችሁ እባካችሁ እንጠንክር፣ እንታገል። እነዚህ ሁለት ትግሬዎች ተመጡ ይለበልቡናል የሚል ወሬ እየሰማን ነውና ሞጣና ግብራበሮቹ የሰሞን ወሬ ሆኗል። ሁለቱ ትግሬዎች እየመጡ ነው። እየመጣን ነው ቀርቶ እየመጡ ነው ሆኗል ነገር። ሞጣና ግብራ በሮቹ ደስ ነው ሚ አንዳንዴ ቲክቶክ ላይ ሄድ አሉ አሉ ብዙዎች ናቸው። በቀዲም የሆነ ቤት ገብቼ ሳዲ ያምጥ ነበር። ተመልከት አማራ እስታሊን የተባለው የትግሬ ጋዜጠኛ መቀሌ ድረስ ሄዶ የሁለቱን ትግሬ ግንኙነት በይፋ ሲዘግብ አሉልህ። የእኛ አማራ ልጆች ጋዜጠኞች እና ሀብታሙ አያሌው ቁጭ ብሎ ፋኖን ይከፋፍላሉ። ቆሰልኩኝ እውነታቸውን እኮ እስታይል፣ አገርና ክልልን አንድ ያደርጋል። የእኛዎቹ ጋዜጠኞች እነዚህ ተልካሻ ምናምን ቲያሞች የእስክንዲር ፋኖ የዘመነ ካሴ ፋኖ እያሉ ፋኖ ለማጣላት ይጥራሉ። አንድ ተራ ትግሬ አክቲቪስት እንዲሁም ምን አለ ጌታ ትግሬ አድርጎ በፈጠረኝ። እኔ ቁስልኩ ተመልከቱ እስታሊንን እዩት አስመራ ዲረስ ይልዎ እሚሠራውን ሥራ የእኛዎቹ አሉ ደግሞ መንደር ለመንደር እየዞረ ቆቦ ላይ እንዲህ ተደረገ የዘመነ ካሴ ብርጌድ ቋራ ላይ ተገናኝተው እስክንዲርን አገለለው አሁን በቃ ጦርነቱ በይፋ እስክንዲርን እያገለሉት ነው ተመልከቱ ተመልከቱ የሚሰራውን ስራ ተመልከቱ እነዚህ የአማራ ደነዞች እንዲሁም እንዲንም ይሻለን አማራ ሁለታችን እኮ እግዚአብሔር የትግራይ አክቲቪስቶች ስንት ስራ ይሰራሉ እነዚህ መንደር ለመንደር ሁለት ፋኖን ነው ያጣላሉ በግልጽ ከመንግስት ጋር ነው የምንሰራው ለምን አይሉንም ለምንድን ነው እንደዛ አማራ ምን በድሏቸው ነው ተራሳቸው ሆድ ወጥተው የራሳቸውን እናት የሚረግጡት? አማራ ምን አርጎ ነው? እስቲ ትግሬን ተመልከት። ሁለቱ ትግሬ ማ እንዲ ላይ ተጠመዱማ አለቀ። የኢትዮጵያን ህዝብ እስቲ በቃው ነው የሚያርሱት። እስቲ በቃው ታው ብለን ነግረን ነበር። አይሆንም ብለን ነግረን ነበር። የአብይ አህመድ ፋኖች ደግሞ ማን እንደሚያወጣችሁ ማን እንደሚያድናችሁ ታያላችሁ። በመድፍና በሞርተር ሁለቱ ትግሬዎች ቅዘን በቅዘን ታላረጓችሁ። ፑ ከመላስ የጸጉር ይነጭ። በቃ አልቆልሃልኩ። እጅ ለምን አሰጠ? ጦርነቱን ጀምረው የሚጨርሱት ነገር ወዳጅ። እኛ ተኤርትራ ጋር ግንኙነት ያረግ ነው፣ ለሰላም ነው፣ ለአንዲነት ነው፣ ለፍቅር ነው። እንዲ ታው እንጂ እንዴት ዛማ ትሆኑ እንጂ የምንዲን አብይ አህመዲን አሩን ነው የምናበለው። እኛ እኮ ደስ ይለናል እኮ ደስ ይለናል። አብይ አህመዲን ታርጌት ታርገው ቢመጡ እነዚህ ሁለት ትግሬዎች ደስ ይለናል። ግን ሲመጡ እኛ አለም ጭርግርግድ ያርገውን ነው የሚሄዱት አንድ ብቻውን ትግሬ አልቻል ነው፣ ጭራሽ ፕላስ ሆነው መጥተውብን። እንግዲህ መንጋጋት ነው፣ መሮጥ ነው። አይ ቤተዛ አይናችሁም እንጂ እናንተ ደነዞች፣ እንዲው መቼ ነው የሚገባችሁ? ስሬ ሲሆ ሁሉ የሚያሩት ወያኔ ብቻዋን ተቆቦ ወልዲያ ስታሯርጠን ተወልዲያ ደሴ ድረስ ስንሮጥ፣ አሁን ሁለቱ ትግሬ ሆነው አሁን እ እንዲህ እምላችሁ አድምጡ። ሁለቱ ትግሪዎች ከመምጣት ወደኋላ የሚያግዳቸውም ነገር የለም። ቀረቧል፣ ሳምንትም አይፈጅባቸውም። አሁን አሁን የሚሻለን እኛ ፊታችንን ወደ አብይ አህመድ ያዙረን ቤተመንግስቱን ከእነሱ ጋ እየተሽቀዳደምን የኢትዮጵያ ወታደር የማራቶን መሮጫ ሜዲያ መሰላችሁ እንዲነት አዎ፣ ከትግሬ ጋር መሽቀዳደም ነው እንዴ? ጅብ ጎን ለጎን መሯሯጥ ነው እንጂ እነሱ እንዲሆነ አይቻውም። አዎ አይቻውም። አሁ ወገኔ አጥና አንድ አንድ ደግሞ አላችሁ። የአብይ አህመድ አድማ በታኝና ምልሻ ትግሬ ጋር እንገጥማለን ብላችሁ እንትን ምትሉ እ እኔ አገበን እኛ ጠባችን ከመንግስት ጋር ያቀምሰዋል እኔ እኔ እንዲወዳጅነት ትግሬዎች እናንተ ሁለት ትግሬዎች ፋኖ የአማራ ነጻ አውጪ ግንባርን እየለያችሁ ይህን አድሚያ በታኝ ግንባር ግንባሩን ማለት ትችላላችሁ፣ ተፈቅዱላችሁ እንጂ ነገር ግን እውነት እየሆነች አንዱ ይገባል ው ሰማንት ቤድ ጦርነቱን የሚያደርጉት እኮ አማራ ክልል ውስጥ ነው። እንዲህ ያመሃል እንዲ እንዲህ ምን አባ ገባ። እኛ ወደ ፊት ነው የምንሄድ፣ ጦርነቱ መሆን ያለበትማ ሸዋ ወደዛ ነው ይባባላሉ። ቁጭ ብሎ በቃ መረጃውን ማን እንደሚሰጣቸው አላቅም፣ ማን እንደሚተነብላቸው አላቅም። ቁጭ ብሎ ይቀድ ያሉ በቃ አሁን ይህ ኤርትራ የሚባለው እንግዲህ ከተነሳ ጦርነቱ ባሰብ በኩል ነው። አዎ ባሰብ በኩል ነው። ምክንያቱም እነዚህ ሁለት ትግሪዎች ጭንቅላታቸው የጦርነት ስለሆነ ኤርትራ፣ እንዲሁ አብይ አህመድ እንኳን ጦርነቱን በትግራይ በኩል ሊያደርገው ይፈልግ። ኤርትራ በዛ በኩል አትመጣ፣ ወስዳ ይሄን ጅቡቲ የደረቅ ባህር ማመላለሻ መንገድ እንቅት አርጋ ትሰብረዋለች። አንድ ሁለት ወር ገቢም ወጭም የሌለበት ሲሆን ህዝቤ ይናወጣል። አዎ ይሄን ደረቅ ወዴብ ነው የምትመታው፣ ከበባ ውስጥ ትገባለች። ትዛያችሁም እንዲህ ትግሬዎች እኮ የጅቡቲን ድንበር ለመቆጣጠር እኮ ታግለዋል። እ አፋርባ ያግድያቸው። አሁን እነዚህ ሁለት ሆኑማ፣ ማን ያግድያቸዋል? ይበቃ ይህንን የጅቡቲ ወዴብ በዲምጥማጡን ያጠፉታል። ከአብይ አህመድ ከበባ ውስጥ ቁጭ ብሎ እስትራቴጂውን ነድፎ ታዛንዳዙ ሞጣ ለመሰለ የማያስተምራቸው በትግሬ በኩል አይገጥምም። ትግሬ ደግሞ በራያ በኩል አይገጥምም። ራያ አይፈለገውም። እኔ ያቃለሁ ይለዋለሁ። ቢሄድ ቢሄድ በጎንደርም በጎንደር በኩል ነው ትግሬ የሚገባው። ያኛው ትግሬ ደግሞ ባሰብ በኩል ነው። ራያ ላይ ያለውን ተው፣ የራያውን እርሱት። ራያን ቲቤል የፈጨራሽ አይፈልገውም፣ የሰሊጦን ነው የሚፈልገው። በቃ እንዲህ እኮ ነው። አንዳንድ ዲሞ አሉ ስበር ራያ እኛ ራያ ራዩ ማንን ነው የጀምሩ አሉ። እነሱንም ቂጣቸውን ገልቦ ይገርፋል። አራማራ ነቃት ነው ነቃ ቁስል ነው ብለ በየቤቱ ይልኮ ማዳምጣቸው ብዙም አዳማጭ ስለሌላቸው አምስት ስድስት ሰው ነው አሁ የሚያዳምጣቸውና የልባቸውን ነው የሚያወሩት። እንግዲህ እኔ ሰምቻለሁ። ፋኖ ታላቅ ወንድሜ ፋኖ ነው ደውዬለት በቀሊም ሶስት መቶ ሪያል ልኬለት ሲያወራ ነበር።

ጎን ለጎንንሽ እንሽ ቀዳዴ መቼም እነሱ መድፍም ታንክም እያመሰመሱ ነው የሚመጡት። መፍራት የለብንም፣ መደንገጥ የለብንም። በቃ ፖለቲካው መሰራት አለበት። በተለይ ውጭ ሀገር የምትኖሩ ሰዎች አታዋር ጉን ሲል ነበር ወንድሜ። እቺ ጦርነት አማትቀር ነገረች። እኔ እንደሰሟት አትቀር አትቀርም። ሞጣ ራሱ እየተነተ ነው። ሁለቱ ትግሬዎች ተቃቅፈው እየመጡ ነው። ጉዲያችን በለ አብይ አህመድ እንዲሆን እንዲምታቁት ነው። ህዝቡ ተጨንቋ፣ ህዝቡ ተርቧ። በዛ ላይ ደግሞ የጅቡቲ መንገድ ባሰብ በኩል ገብታ ከዘጋችው አለቅ ሰው መግማት መግማማቱ ነው። አብይ አህመድ እንዴ ድሮ እየወጣ አይፎክር አይሸልል አሁን እኮ ጠጥ ጠጥ ብለዋል። አሁን አንድ ጌታቸው ረዲያ ነው እየወጣ የሚናገሩ። ይሄ ባንዲያ የባንዲያ ልጅ እኔ እንዲው የአማራ ባለስልጣን ብቻ ባንዲያ ይመስሉ ነበር። ለክ ትግሬም ባንዲያ አለ ግዞ እንዲሁ አሁን እኮ የሰማው ትግሬ እኮ በቅርቡ ያየው እኔ ትግሬ ሆኖ ባንዲያ የለም ብዬ ዲምዲሜ ነበር። እንዲህ ባለስልጣን ለክ አላቸው እነሱም ባንዲያ ሻይ ጌታቸው አሊፍካ ንፀል ሊፍካ ይሄንን ገብስ ሓማ ሁሉ እንቀጠቀጠዋለን። እነ ጆሃር መሐመድ እንኳን የለውጡ ሞተርነን ጀኔኔትርነን ብለው አብይ አሕመድን እየተቃወሙ ጌታቸው ረዲያ የተባለ ፊጋብርየ አሳማ መሰል ህዝቡን ከዲዮ እኔ አማራ ባለስልጣናት ብቻ ነበሩ። ሆዲያም የሚመስሉት ለኪ ትግሬም ሆዲያ አለው። ያው ልዩነቱ የአማራ ሆዲያሞች ምስር በልተው ነው፣ የትግሬው ሆዲያም ደግሞ አረቂ ጠጥጦ ነው።

እኮ ነው የሚያደርጉ። ወይኔ ወይኔ ወይኔ፣ ገብተንልሃ። አንድ አንዴ ሞጣ የሚናገረው ነገር እውነት ነው። እነዚህ ሁለት ትግሬ ተጣምረው ተመጡ አለቀ እንግዲህ። ፍጥርጥርሽን ስትቆፍሪ ታድሪያለሽ እንጂ እነሱ ከመሬት ስር ነቅሳው ነቅሳው ነው የሚያወጡሽ። እንዲሁ ደስ የሚለው እንኳን ይሄ ትግሬ ሕዝብ አገር መሆን ነው የሚፈልገው። ውዛሄ እንዲህን ያውቃሉ። አገር ነው ፍላጎታቸው። ኢትዮጵያ ጋር መቀጠል አይፈልጉም። አገር አፍርሰው ሰው ነው መሄድ የሚፈልጉት። ሁለቱ ትግሬዎች ተመልከት። እንግዲህ አማራ እንግዲህ እንዲህ ምንም ብለህ ይህችን ሁለቱ ትግሬ መት ያፈረሷትን አገር አንተ ጠግነህ ጠጋግነህ ማስተዳደርን አሁን ታልሆነ ግን አማራ እንዲያጠፋ አብይ አህመድ እድሉን ሰጥቶት ትግሬዎች አልተጠቀመበትም። አሁን ግን እናጠፋቸዋለን ስላሉ ቀድመው ሊያጠፏቸው ሁለቱ ትግሬዎች ተደራድረው መጥቷል። አማራ ሁለቱ ትግሬዎች ጋር ጎን ለጎን እንደ ጅብ እየተያየ እየተታኮስ አራት ኪሎ ገብተህ የአባቶችን ርስት እውነት ነው። እርስት ነው። ትግራይ እንዲሆነ ሲሞልግሱን አቋቁሟል። ሀገር ነኝ ብሎ ጨርሷል። ሁለቱ ትግሬ ጋር የባህር በራለህ፣ የሰሊጥ በራለህ እየተባባሉ ነው እንግዲህ። አማራ ሁነን በአንድነት እንቁም። ወላ የእውነቱን እኮ ነው። ግን አማራዎች በአንድነት እንጂ ከትግራይ አክቲቪስት ከስታሊን እንኳን እንማር እንጂ አገርና ክልል ለማስታረቅ እንዲህ ስታሊን አይነት ጀግና አሁን አለ? አንድ አማራ ልጅ አይወጣልንም እንዲህ ሲል የእኛ ጋዜጠኞች ተማሩ ተናገሩ ስንል ጎጥ ለጎጥ ለጎጥ ታጣቂ ለታጣቂ እየበታተኑ እየበታተኑን ይሄዳሉ። እነ ስታሊን አገር እና ክልልን ያስደርቃሉ። እንዲሁ አማራ ምንድነው? እንዲሁ በምን ቢረገም ነው? ግን እንዲሁ በምን ቢረገም ነው? አቦ አቦነታችሁን እኮ ነው የአማራማ በቃ ቶ የአማራ እነዚህ አክቲቪስት ነሽ ዩቱበር ነሽ በቃ ስግብግቦች ናቸው። ሁሉም በአማራ ነው እግድው እናበልቶ እስከ መቼ ነው? ምን አለ የሆዲያቸው ቀርቷ እንዲህ ለህዝባቸው ቢዞሩ። ዶላር እኮ ነው አሰከራቸዋል። ቀልድ ያለ እ ህዝብ እኮ ሌባ እኮ ነው አሁን። ወንድሞች እንግዲህ የቱርቻናውያን ሰብስክራይብና ፎሎ እያደረጋችሁኝ ሱፐር ስቲከርም ሱፐር ቻትም እያገዛችሁ ወንድሞቼ፣ እንዲሁም የካሻፕና የዜን ቁጥሬን አስቀምጠላችኋለሁ። ተይቱ ወጣ ብለ በሳተላይት ላይት የምንመጣበትን እንዲሁም ማለፍ ብሎ ቴክኖሎጂ ከተራቀቀ ደግሞ በህልም የምንከሰትበትን ነገር እያስተካከልን ስለሆነ አግዙኝ አግዙኝ። ያያጅወ ወሽሻል ሚዲያ ይተልቅ ላካችሁ። ረ ህዝቡ የንቃ። ሞጣ ንመሰልኩ ሞጣ ሲሰክስ አማራ ነቃ። እንዲ የትግሬ ሚዲያ ያስፈልግሃል። ሚዲያ ራሱን የቻል ፓወር ፎል የሆነ መሳሪያ ነው። ረ ትግሬ ንቃ። የአያጅ ቦ ሚዲያ ከፍ ይበል። ለመርዳት እጃችሁን ስጡ፣ ዘርጉ። ቢስ ነው ምንሸ ነው። ይመቻችሁ። ለማንኛውም የሁለቱ ትግሬ የፖለቲካ እንቅስቃሴ ይህን ይመስላል። አዲ አዲስ ኢንፎርሜሽን ሲሊወርስን እንመጣለን። ዌልስታይል ምንሸ ነው ቢስ ነው ወይ ብያለው። የአያጂቦ ሚዲያን በማገዝ ተባበሩ። በውስጥ መስመር እየጻፋችሁ አንድ አንድ የሚያበረታቱ ነገሮችንና ሳቢ ዋናው ነገር ሳቢ ነው። ሳቢ ታለ አፍ ይከፈታል። ሳቢ ተለለ ግን ጨንቆናል። እናመሰግናለን። ቴንኪው ቤሪ ማይ